ሰላም ለታዳሚዎቻችን፣ እኔ ዶክተር ረቫቲ ራማስዋሚ ነኝ ከአፖሎ ሴክንደራባድ አባድ ለሁሉም አማካሪ ሴቶች፣ ለአረጋዊ ሴቶች እንደምን አሳያለሁ። ከ50 ዓመት በላይ ያሉ ሴቶች ይህ በተለይ ለእናንተ ነው። ማረት ማለት ለአንድ ዓመት ሙሉ የወር አበባ ሳያገኙ ሲቀሩ ነው። ማረት ምንድን ነው? ለአንድ ዓመት ወር አልታጠቡም። ከዚያ በኋላ ደግሞ ደም ትፈሳለች አንዳንዴ ይህ የሚባለው ከምንፖዝ በኋላ የሚከሰት ደም መፍሰስ ነው። ብዙ ሴቶች ወደ እኔ ይመጣሉና ይላሉ፣ ከማደም ደም አፈሰስኩ ግን በጣም ትንሽ ነበር። ሁለት ጊዜ ደም አፈሰስኩ ግን በጣም ትንሽ ነበር፣ ምንም አይጎዳኝም። ነገር ግን ከዚያ በኋላ ምንም አይነት ሆርሞኖች ስለሌለ ደም መፍሰስ እንደሌለ ቦት እነግራቸዋለሁ። እንግዲህ ደም ከየት ነው የሚመጣው? ስለዚህ ከምንፖዝ በኋላ ለምን ደም እየፈሰስክ እንደሆነ ለማግኘት ወደ ዶክተርሽ መሄድ አለብሽ። እንግዲህ የመጀመሪያዎቹ ምርመራዎች ምንድን ናቸው? ለማህፀኑ አፍ ወይም ሰርቪክስ ፓፕ ስሚር እናደርጋለን። የማህፀኑ ውስጣዊ ክፍል ወይም ኢንዶሜትሪየሙን ለማወቅ አልትራሳውንድ እናደርጋለን። በእርግጥም ኦቫሪው ደግሞ ይታወቃል። በተለምዶ የሚታየው በዚህ ጊዜ በማህፀን ውስጥ የሚበዙ ትንሽ እድገቶች ወይም ፖሊፖች ናቸው። እንግዲህ እንዴት እንደምን ታደስበት ከታች በደም በኩል እጅግ ትንሽ ቴሌስኮፕ ወደ ማህፀን እናገባለን። ፖሊፕ ካለ እንደሆነ እናየዋለን እና እንደምን ታወጣው። በተመሳሳይ ጊዜ የማህፀኑን የቀለም ክፍል በሙሉህ እመረምራለን እና የካንሰር እድል አለውን እመለከታለን። ከሚናፍቀው ወለድ በኋላ ደም ካወጣ ልትጨነቅ ያስፈልግሃል፣ አይደለም። ብዙ ጊዜ በጣም ቀላል ሂስቴሮስኮፒ፣ ፖሊፔክቶሚ፣ ባዮፕሲ በቂ ነው። አስከላታ አንዳንድ ጊዜ ማህፀኑን ማስወገድ ሊያስፈልግ ይችላል። ከሚናፍቀው ወለድ በኋላ የሚከሰተውን ደም ታች ትችላለ በፍሱም አይደለም። ምክንያቱም የካንሰር አነስተኛውን እድል ማረጋገጥ ያስፈልግሃል። ከካንሰር ፍርሃት የተነሳ ማህፀኑን ማስወገድ ያስፈልግሃል አይደለም። ምክንያቱም ካንሰር በጥቂቶች ይከሰታል። ቀላል ችግሮች በብዙ ሰዎች ዘንድ አሉ። ሂስቴሮስኮፒ ለከሚናፍቀው ወለድ በኋላ ደም መፍትሄ ነው። ውድ ጓደኞች አትፍሩ እና የማህፀን ቀዶ ጥገና ለማድረግ ይሂዱ አትችላቸውም እና ወደ ዶክተር አትመጡም። ከሚናፍቀው ወለድ በኋላ የሚከሰተውን ደም በትክክል እንዴት እንደሚያንሱ አሳስቧቸዋለን። አመሰግናለሁ ጓደኞች።